ወበረከቱ ሙስሊሞች የሆናችሁ ሁላችሁም ባላችሁበት ኢትዮጵያ ውስጥ የሆናችሁ ወደ ከውጭ የሆናችሁ እንድሰሙት ነው። በቪዲዮ የሚደረገው ይሄንን ሀሳብ መልእክት ነው፣ የሀሳብ መልእክት ነው። በሰሞኑ በእኔ ላይ የተደረገውን ስህተት ይሄንን ሀሳብ ለማቅረብ ነው። እኔ በስህተት እውነትም ልጄ ታማብኝ እኔም ትንሽ ታምሜ የሆነ ቦታ አለ መድኃኒት አለ ብለውኝ ባህላዊ መድኃኒት አለ ብለውኝ መድኃኒት ለመግዛት ነው ልጄን እዣት የሄድኩት እንጂ ጴንጤ ጤ ለመሆን ሳይሆን ወይ ሃይማኖት ለመቀየር ሳይሆን፣ ይሄንን መሆኑንም አላወኩም። ጴንጤ መሆኑንም ምንም መሆኑን አላወኩም። ቦታው ሲደርስ የጴንጤ ቤት መሆኑን አላቅም። ቤተክርስቲያን ደግሞ አይደለም፣ ቆርቆሮ ቤት ነው፣ የግል ቤት ነው። ከዛ ከውስጥ ነው በዚህ ቆርቆሮ ውስጥ ነው ተብዬ በስተት የሆነ ነገር ሳላ ገብቻለሁ። ገብቼ ቁጭ ባልኩበት ና ተባልኩት። ከልጄም ጋር ቀረብን። በቦታው የሚያደርገን ነገር አልታወቀኝም። ምንም ነገር አልታወቀኝም። የሚያደርገኝ የሚቀርጸኝም ሆነ እርሱ ለራሱ ጉዳይ የሚያደርገው ለራሱ እንትን ለራሱ ቀርጾን ወደ እንደውም ሙስሊሙን መርጦ ነው የቀረጸው ቀርጾ እንዳስተላለፈው አላወኩም። በኋላ እኔም መጥቼ በሰፈር ሳየው ቀርጾ አስተላልፎናል። እኔ አላወኩትም፣ ጴንጤ መሆኑን አላወኩትም። አሁንም ሙስሊም ነኝ እኔ አሁንም፣ መጀመሪያ ሙስሊም ነኝ፣ አሁንም ሙስሊም ነኝ፣ ነገም ሙስሊም ነኝ። ምንም ነገር እኔን የማውቀው ነገር የለም። ግን አንዳንድ ሰዎች በስተት ብር ተቀብሏል፣ 300 ሺህ ብር ተቀብሏል ወደ ጴንጤ ሊሆን ነው፣ ጎረምሳውን ወጣቱን ሁሉ ሊያሸፍት ነው ብሎ የሚናገሩ አሉ። ይሄ ስህተት ነው። እኔ ጴንጤ አልሆንም። ከእስልምና ሃይማኖት የሚሻል ሃይማኖት አለ ብዬ ገምቼ ለመሄድ ምንም አላስበውም፣ ካአሁንም በኋላ ሱብሓነላህ አላሁ አክበር፣ አላሁ አክበር። አሰላሙ አለይኩም ወረሕመቱላህ ወበረካቱ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። እና እኔ ከሱ ተጨማሪ የሚጨምረው ሀሳብ አለኝ። እና እኛ ቤንጤ መሆኑን አውቀን ሳይሆን የሄድነው ሳናቅነው፣ ባህላዊ መድኃኒት አለ ተብሎ ለዛ ነው የሄድነው እንጂ አውቀን አይደለም። ዛሬም ነገም ቤንጤ አንሆንም፣ ሙስሊም ነን። በአንድ አላህ ነው ምናምነው። በፍጡር አናምንም በፈጣሪ እንጂ በፍጡር አናምንም። ብዙዎች በእኛ ወንጀል እየተቀጣችሁ ነው እወቁት ይህን ነገር። እኛ ዛሬም ነገም ሙስሊም ነን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።